ትሮጣለ አለ አልሮጥም፣ አልኩት ዶክተሩ በጣም ከባድ ስራ ትሰራል። አልሰራ። ምንድን ነው ስራ፣ ስራ እንደዚህ ንግድ ነው ቁጭዬ ነው ሙሉ፣ ብዙ ሰዓት ሸክም ብዙ የለብኝም አልኩት። እንደሱ ከሆነ የልብ ምት ትክክል አይደለም። ስለዚህ ልብህን ቼክ አድርገው። ይሄ ግን የልብ ኬዝ ብቻ ግን አይመስለንም። ፕሮሰስ ልክ ስንጀምር እንደሚድን ና ይሄ ከባድ እንዲህ አይነት ነገር ውስጥ በምንም ታምር ያደርሰናል የሚል ግምት ምንም ከሶስት ወር መድኃኒትም የሚያሳልፍ አይደለም ልክ ስድስት ወሩን ጨርሼ ሲሄድ ቅዱስ ጳውሎስ ሆስፒታል እንዳልነበረ ሆኗል። ቁጭ ባልኩበት ከዚህ ጀምሮ እስከዚህ ድረስ ኃይለኛ ውጋት ያዘኝ። ምን እንደሆነ አላውቅም። ደረጃው ከቁጥር 14 በላይ ሆኗል፣ ያንተጉበት ስለዚህ መቀየር አለበት አለችኝ። ጓደኞቼ ከቤተክርስቲያን ተሰብስበው ሊጠይቁኝ እንደመጡ የመጀመሪያው ጥያቄያቸው ምን እየሆንክ ነው? ከእሱ ቤት ከወጣን ጀምሮ የባከነ ጊዜ የለም መጀመሪያ ዋጋ ከወሰድንበት ሆስፒታል በደም ልዩነት አንሰራም ተብሎ ቆመ። ዶላር ከነበረበት አቅም እጅግ በጣም በጥፍ ጨምር። ያ ማለት የህክምናው የተሰበሰበውን ገንዘብ እጥፍ ገንዘብ አስፈልግ። ነጥብ ሦስት የምንፈልገው ሰዎች ወደ ከስድስት ሚሊዮን በላይ መፈለግ ጀመርን ማለት ነው። እዚህ የነበረውን ምርመራ በጠቅላላ ከዚህ ተመርምሮ ይላክ የነበረውን ውጤት በጠቅላላ አንቀበልም። እነዚህ በሳህን ተሸፍኖ በምንም ተአምር የሰጉበት በማትለው ደረጃ ማለት ማስታወስ ሁሉ አቃተኝ። ጤነኛ ጉበት ምን አይነት እንደሆነ ክለተክላው የሚደረግበት ጊዜ ድንገት የደም መስደስ ፌል ማድረግ ነገር ሊኖረው ይችላል። ይሄ በፐርሰንት ደረጃ ሲቀመጥ ስምንት ፐርሰንት ያህል ነው። በአንተ ላይ ያለው ሪስክ ይሄ ሬር ነው ብለውን ነበር እና ያ ችግር አጋጣሚ በሰምሩት